ማለፍ ሲችል በመናደዴ ነው ነገሮች እየሰፉ እንደዚህ የሆኑት። አይደለ ቤተሰቦች፣ እህት ወንድሞች እንዲወቅሱኝ አልፈልግም። ቤተሰቦች እንዲወቅሱኝ አልፈልግም ነው መጥኖ ነው እንጂ መጥኖ መዶቆስ አሁን ምን ያደርጋል? ድስትርጦ ማድቀስ አለ የሀገሬ ሰው ማለት ነው። ሲተርት ያለ ምክንያት አይደለም የሀገሬ ሰው ተረት ሲተርት ማለት ነው እና መጀመሪያ ሀይሚሻ ስትለመኝ ሁሉን ነገር ይቅርታ ብሩኬ ብዙ ጊዜ ብሎሽ፣ ዛሬ ደግሞ ነገሮችን ለማስተባበል የሞከርሽበት መንገድ እምነትም በጣም ደስ አይልም። አዎ ብሩክ ክብሩ ነው የተነካው፣ በክብሩ ደግሞ ማንም ሰው አይደራደርም ማለት ነው። አሁንም ራሱ ካላረፈ ተበድብልሽ አለው እያለ ነው። ይቅሳስ ብሏል። ይቅሳስ የምታሰረው እኔ የፈለኩትንም ሆነ እኔ ስለ እኔ አይመለከተሽም አያገባኝም ብለሽ ከህይወት ይወትሻል ብሏል ማለት ነው ሰላም ሰላም ቤተሰብ እንዴ ናችሁ ደህና ናችሁ ወይ እኔ አለሁላችሁ እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም በጣም ደህና ነኝ ያው ዛሬ ዛሬ ያው ዛሬ ደስ ይላል የሆነ የጸጸት አይነት ነገር አለበት ዛሬ ማለት ነው የሆነ የመጸጸት የሆነ የጥፋተኝነት ስሜት የታየበት ቪዲዮ ነው ማለት ነው አንደኛ ዛሬ ዛሬ ሶሲ መታ ነበረ። ያው መጀመሪያ እንደ ሌላው ቀኑ ብሩክና ሶሲ አንድ ላይ አልመጡም። ደስ የሚለው ያው ብሩክ የሰውን የተመልካችንም ስሚ እንትን ይላል፣ ያዳምጣል። ለምን ሁል ጊዜ ከሶሲ ጋር ለምንድን ነው አንድ ላይ የምትመጡት አንድ ላይ ወይ የምትሆኑት ምናምን ብሎ ኮሜንት ሲደረግልን ነበረ ማለት ነው። ሲቀጥል ያው ሶሲ መጀመሪያ መታ ያለውን ነገር በደንብ አርግታለች ማለት ነው። ለምን አሁን ላይ ዛሬ ሀይሚሻ ጠበቃ እየሆንሽ ያልሺው ለዳኒ ነው። ለምን ዳኒ ይቅርታ እንዲባልልሽ የምትፈልጊው ማለት ነው። ኢቨን ሶሲም ዳኒን ይቅርታ እንድትሉ የምፈልገው ብሩክ እንዳትል እንዳትል ለምን ብዙ ጊዜ ብዙ ጊዜ የሆነ ሳን ላይ ካየሽ ይቅርታ ሌለው ሄዶ ተሰድቦን የተመለሰው ማለት ነው። ሁለት ደግሞ ከምንም በላይ ደግሞ ባልሆነምንድነበር ላም ባልዋለበት ኩበት ለቀማ እንዳይባል ብሩክ ባላደረገው ነገር ነው። ለምሳሌ አሁን ዛሬ ሶሲስት ነገሮች ሁሉን ነገር በደንብ እኔና ብሩክ በጣም በፊት የምንተዋወቅ ሰዎች ነን ኢቭን ለአንቺ ሀይሚሻ፣ እኔ እኮ ላንቺ ብዬሽ ሀይሚሻ፣ እኔ ስለለማ የሚለውን ነገር እንኳን እኔና ብሩክ እንኳን አንጠቀምም። አዎ፣ ጥፋት ነው ያ ያን ነገር መስራታችን። ከዛ በኋላ ግን እኔና ብሩኬ ምንም አይነት ግንኙነት የለም ብላ እስቲ ሁሉን ነገር ልታስረዳሽ ሞክራለች ዛሬ። አዳምጠሻታል። ደስ የሚለው ነገር ሰምተሻታል ማለት ነው። የሰው ልጅ ደግሞ ከሰማ ምንድን ነው ጥፋተኛ ከጥፋቱ ጥፋተኛ ከጥፋቱ ጥፋቱን እያመነ ነው ማለት ነው። ለምን በቃ ብዙ ጊዜ ይቅርታ ብሎሻል። ብዙ ጊዜ ይቅርታ አልቀበል ብለሻል። አሁን ደግሞ ያለበት ነ ከረፈደን የገባሽ ሁሉ ነገር በኋላ ለሚመጣብሽ ተጠያቂ እኔ እኔ ኃላፊነት አልወስድም እያለሽ ነው ማለት አሁንም አይምሮሽን ክፍት አድርጊ ሀይሚሻ የማይሆንሽ ሰው ያለ ያለሹ የማይሆንሽ እኔ ለአንተ ብዬ ዝቅ ብልሽ እኔ እኮ ግርሌ ወድቄ ተንበርክኬ ልታለል፣ ብሩክ ተንበርከኬ አላለሽ? ሬሉን ስናወራ ብሩክ ተንበርከኬ አላለሽ? ለምን የብስ ሄደሽ በመጠየቁ በጣም ነው የደበረው ማለት ነው። በጣም ነው የደበረው ማለት ነው። እንድትሄጂም አልፈለገም ማለት ነው። በቃ አንቺ ያ ሰው ፍቅረኛሽ የሚደብረው ሰው ከሆነ እዛ ሰው ጋር መሄድ ራሱ አያስፈልግሽም ማለት ነው። ይክሰስ ይክሰስ። ልብ ካሉ አይከስም። ይክሰስ ይክሰስ። የፈለገው እንድት እንድትለምኑት በጣም እሽሩ እንድትሉት ምናምን ነው ዳኒ ማለት ነው። ያ ደግሞ አይሆንም ብሩካ ብሩጋ ያ ነገር አይሰራም። ምንደነበረ ማንም ሰው ትዕግስትም ልክ አለው ገደብ አለው የሆነ በሰው ልጅ ላይ ድንበር ገደብ አለው ማለት የሆነን ሳለ ትታገሽ ትታገሽ ትታገሽና ና በቃ ካቅምሽ በላይ እማቹ የሆነ ፎርማቱ ላይ ሲሆነን ቦታ ሲደርስ፣ ይደክምሻል፣ ያቅትሻል። ከዛ በኋላ ግን አትመለሽም ያን ነገር ወደኋላ አትዩም። ለምን ወደኋላ አትመለሽም። ለዛ አሁን ብሩክ ብዙ ጊዜ ከአንቺ ለአንቺም በሶሲ ምክንያትም ሶሲ በብሩክ እንደዚህ ምናምን ብላ በጣም ብዙ ጊዜ በተደጋጋሚ ይቅርታ ጠይቃቸዋለች ማለት ነው። አሁንም ብሩክ ስለ ይቅርታው ሳይሆን አሁን እየተሰማ ያለው እሱ የሚልሽን ነገር አትመኝ አትስሚ ነው እያልሻል። አታዳምጩ ትናንት፣ አሁን አንቺ አመንሽም አላምንሽም ይሄዱ ጥለውሽ አሁን ዛሬ ብቻሽን ሆንሽ ዳኒ ታሟል ማን ያለው አጠገብሽ ማንም የለም? ብሩኬ ለመጀመሪያ ጊዜ ብቻሽን ጥሎች ጥሎሽ ሲሄድ ምንድ ነው ትናንት አንቺ እነሱ ከኛ ህይወት የማይወጡ ከሆነ እኛ ከነሱ ህይወት እንውጣለን ይሄ ቃሉን አሁን መጠቀም አልነበረብሽ በቃ አያስፈልግም ገባሽ አይደል ብሩክ ሆንም ለማም ፍቅረኛሽ ነው በቃ ያ የሰሩት ፍራንክ ይደበራል ለዛ ደግሞ ይቅርታ ይቅርታ አንቺ አሁን መጀመሪያ ይቅርታ ባላደረግሽው ነገር ነው ይሄ ሁሉ ጦስ የመጣው ማለት ነው። ይሄ ሁሉ ነገር የመጣው አንቺ ይቅርታ ብታደርጊ ኖሮ አንቺ ነገሮችን በዛ ላይ፣ አዎ የመጀመሪያ ቀን ያናድዳል ምናምን፣ ግን በሁለተኛው ቀን አንቺም የሚዲያ ተጠቃሚ ነሽ፣ ጀስት ችግሩን ብትፈቱት ኖሮ ዛሬ ላይ እዚህ ባልደረሰም፣ በቀላል ብትፈቱት የሰው ጥርስ ባረገፈ ሄዳኔ ማለት ነው ግን እኔ ብሩክ ዳኒን በመምታቱ የደበረኝ ነገር የለም። በጣም ነው ደስ ያለ፣ የጀግኖች ጀግና ወንድነቱን ያሳየው። የቀረውንም ጥርሱን አነቅ ሰብርልሻለሁ ብሏል። ማያርፍ ከሆነ በዚህ ሁኔታ ከሆነ አሁን እኔ ምንም ማድረግ አልችልም፣ እኔም ድጋሚ ሄጄ እሱን ይቅርታ የምልበት ፖይንት የለም ብሏል። ሶስዬ ደግሞ ዛሬ እርጋታዋ በጣም ደስ ይላል የሆነት በጣም ደስ ይላል ማለት ነው። ባይዘው የሶሳ ሶሲ እርግት ያለች ልጅ ናት። የሆነ እንደዚህ ሜካፕን ብታበዛ ወጣ ያለ አለባበስ ምናምን ቢኖራትም እርግት ያላት ነው ማለት ነው። ሀይሚ እልህኛ ናት። እልህ አለባት። መሸነፍ አፈልግም። እስቲን ከብሩክ ጋር መሆን ትፈልጋለች ግን ሽንፈትን አልፈለገችም። ያው ሴቶች ታውቃላችሁ አይደል? አንዳንድ ጊዜ ማለት ነው። ብሩክ ደግሞ ይቅርታ ብዬሻለሁ፣ ለምኜሻለሁ ከረፈደ ገባሽ ነው እያለ ያለው ማለት ነው። አሁን ደግሞ ሂድና እንትናን ዳኒን ይቅርታ በለው። ለምንድነው ይቅርታ የሚጠይቁ እንዳትል ማለትም አያስፈልግም። በቃ ብሎት ብሎታል ከአንድም ብዙ ጊዜ ይቅርታ ሲባል። እሱ አንቺን ብዬ ነው በቅል ሀይሚሻ፣ የኔ ፍቅር፣ እሱ ከብሩክ ጋር ሳይሆን ከአንቺ ጋ ነው ጉዳይ አለው። ብሩክ እንዳለው ማለት ነው። ለምን በእንደዚህ ተልካሻ ምክንያት እያሳበበ እናንተን አንቺን ማግኘት ነው የሚፈልገው አንቺ ጋር መሆን ነው የሚፈልገው፣ ማለት ነው። አሁን ትናንት አውቅ ከሳሉ አለ ሄደ ቤቱ ሄደሽ ጠየቅሹ አየሹ ያ ያን ነገር ነው የሚፈልገው ማለት። አሁን ደግሞ ነገ ደግሞ ለዚህ ደግሞ ወይ የሆነ ነገር ልታደርጊ ትችላለሽ። እንደዚህ ሆነ ወይ ይሄ ተፈጠረ ምናምን ብለሽ ልትሄጅ ሁሉ ትችላለሽ ማለት ነው። በቃ አንቺ ቦታሽን የምታውቂ ከሆነ ዋጋሽን የምታውቂ ከሆነ ዳኒ ጋር መሄድ አይጠበቅብሽም። በቃ ክሰስ በቃ ክሰስ፣ እንደምታደርገው አድርግ ክሰስ፣ በቃ ይገባል። አንቺ ካቅምሽ በላይ ሆኖ ከዛስ በቃ በቃ ተጣሉ። ምንም የሚሆን ነገር የለም። ባጀስት አለቀ አይደለም ግን አንቺ ከምንም በላይ ወደ ዳኒ ሞገን ዳኒ ብዙ ጊዜ ከብሩክ ወደ ዳኒ ነው እያደላሽ አለሽው ማለት ነው ለዳኒ ነው እያገሽ ያለሽው ማለት ነው። ይቅርታ ጠይቀው እኔ ትናንት ላንተ ብዬ እንትን ብሩክ አዚ ጋር ጠይቂልኝ አላለሽም እሱ ከእኔ ጋር አይደለም፣ ችግሩ ያለው ከአንቺ ጋር ነው፣ ችግሩ ያለው። ለዛ ነው ያጣለን ያሉን የድሮ ፎቶ እያወጣ ድሮ እኔና ቤስት ፍሬንድ ቤስት ፍሬንድ። ደግሞ ምንም ችግር የለም፣ ሶሲ ሲ አምሮ ብሻል ምናምን ብሎ ጀስት ኮሜንት ቢሰጥ ዛ ሴት ምንም ችግር የለውም። ይሄ ምንም ያነደሽ ነገር ነገር የለውም። ኢቨን አሁን ላይ ያላችሁ ለምን ሶሲ ከአንቺ በፊት የሚያውቃት ልይናል ወይ፣ በብዙ መንገድ ረድታው ሊሆን ይችላል በብዙ ነገር አብረዋ